በስም ል ኦሎንፖስስ ባህ አምላክ እግዚአብሔር አኮቴት ዘዋሃበንማ በዚኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ድል አድራጊነት ሞት ሆይ ማሸነፍህ የት አለ? መቃብር ሆይ ይዞ ማስቀረትህ የት አለ?

የሲዳማና የአንባሮ አገረ ስብከት ሊቀ ጳጳስ፣ ክብርት ፕሬዚዳንት ሳህለ ወርቅ ዘውዴ፣ ክቡራን የመንግስት ባለስልጣናት፣ ክቡራን አበው ሊቃነ ጳጳሳት

ቅዱስ የቅዱስ አባታችን ገል የቅዱስ አባታችንን ገል እያሉ ኦርቶዶክሳያን ከሊቅ እስከ ሊቅ ሲያደልቁት ሰብተዋል ለስምንት ስለ ስምንት ቀናት ያህል እስከዛ ደርሰሽ እኔ አሁን አዲስ ነገር አላመጣም። ያሉ የማውቀው ነው። ከወሎ ጎንደር የተቀደሰ ታሪካቸው ነበር የምገልጸው ለዚህም መነሻዬ ነገር የለምና በጨለማ የነገርኳችሁን በብርሃን ተናገሩ። በጆሮ በሽኩታ የነገርኳችሁን በሰገነት ላይ ሆናችሁ ስበኩት የሚለው ነው። ይህ መለኮታዊ ቃል ጊዜ እየጠበቀ የቅዱሳን አባቶች ገድላቸው የተሰወረ ገድላቸው ክብራቸው ሲገለጽበት፣ ክብራቸው ሲንጸባረቅበት ኖረዋል። ዛሬም ተሰውሮ የነበረ የብፁዕ ቅዱስ አባታችን መርቆሬዎስ ዘር የተገለጸበት በተገለጸውን ገርላቸው ላይ ተጭኖ የመጣው እንደ ፀሐይ የሞቀ እንደ ጨረቃ የደመቀ ክብራቸው በዓለም ዙሪያ የተጸባረቀበት የተጸባረቀበት ወንጌሉ አይሻልም ጣሉ። በወንጌሉ ላይ የተጻፈው ተፈጽሞላቸዋል። ተሰውሮ ነበረ ደላቸው ተገልጿል። ዛሬ ተሰውሮ ነበረ ክብራቸው ዛሬ በይፋ አንጸባርቋል፣ ተገልጿል። ቅዱስ አባታችን

ቅደም ተለገዋል ወሶበ አበሰ አሁን አዳም ሆነ ፍናይሁ ለዓለም መእሰ ወበፃውፀ ተብሎ እንደተጻፈ አዳም ከበደለበት ሰዓት ጀምሮ የዚህ ዓለም መንገድ ወጣ ገባ እንቅፋት የበዛበት፣ ሁንጅት ሾቅ የሞላበት ሆኖ ኖሯል። ቅዱስ አባታችን ወደ ብሕትውናው ሲወጡ ጎዳናቸው በጣም ከባድ ችግር ያለበት ውጣ ውረድ የበዛበት ሁሉም ወደ ተርጉም ባት ብሎ የታወጀበት የመከራ ሰዓት ስለመባረር በአጭር አገላለጽ አካሄዳቸው፣ ጎዳናቸው የጥራሚው ጉዞ ፍኖተ መስቀል ነበር ሚባል ማጋነናዩ በዚያን ጊዜ እቅድ ተጠቅሷል የነበሩ ከቀኝ ወደ ግራ የሚስቡ ችግር ፈጣሪዎች ብዙ ስለነበሩ፣ በዚያን ጊዜ ቅዱስ አባታችንም የረዳቸው ወገን አልነበረ። የረዳቸው መሁድነታቸው ብቻ እንደነበረ እኔ አውቃለሁ ከመሆናቸውም የተነሳ ምክረ አኪጦፌል ሄይስ ምክረ ኩሴ እያሉ እንደ ዳዊት ፈሪሃ እግዚአብሔር ያለው ሰው የሚያቀርበውን ምክር ብቻ እንጂ ክፉዎች ያቀረቡትን አይቀበሩም ነበረ። በዚያ ሰዓት ባልታሰበ መንገድ በፈተና የወደቁትን እሽግር ላይ የተጣሉትን በድሮ አባትነታቸው በፈጥኖ ፈጥኖ ደራሽነታቸው ያድናቸው እንደነበረ እኔ ያየሁ ምስክር ነኝ። ከእነዚያም አንዱ እኔ የመከራው ተሳታፊ ስለነበርኩ መከራው በጣም የከበደ ሰዓት ስለነበረ የማሽሮ መከራ መጥቶ ፈጣሪን ለማሳዝ ወይ ለገዳም ወይባት ይሻልኛል ብዬ ወደ ገብረ ኢባኑስ ሄጀ ነበረ። አላማ ያለ ሙቼ ወደ ገዳም ገብቼ ለአንስት ወራት ያህል ነው ሄደ ነበረ እምወጣው መስለኝ ነው። ቅዱስ አባታችን ግን ሰው የማይንቁ የተጣለባቸውን አደራ በጥንቃቄ የሚወጡ ታላቅ አባት በመሆናቸው ከቦታዬ ስጠፋ ከስብሰባ ስለይ ራሳቸው አጥንተው ያለሁበትን መርምረው ከገዳም ወደ ገዳም መልእክት ትልቀው በአስቸኳይ ወደ ፐትረክነው በፐትረካነው እንድመጣ አድርገውኝ በቀረብኩ ጊዜ

ወንጌልን በጋራ ንስጠት ሲሉ ትዕዛዝ ሰጡኝ፣ ቤት ሰጡኝ። ለካስ እንዲህ ናቸው እንጂ በፊት አላውቃቸው እንዲያልባባት ናቸው እንጂ ብዬ ከዚያ ሰዓት ጀምሮ እየተከታተልኩ ማንነታቸውን ለመረዳት በቅቻለሁ። ያየነውን እንመሰክራለን።

አረጋጊ ይፈልጋል። መጡ ሲባል በጣም ተሰብስቦ አዳራሹን ወጥቶ ምናገኘው ከሁለት ሰዓት ጀምሮ ጉባኤው ይከፈታል። ከሁለት ሰዓት እስከ ሰባት ሰዓት ድረስ ተፈራራቂ ሳይሆናቸው እንደ ዝናብ ትምህርቱን ሲያወርዱት ይውላል። ውበት ነው። ቅድም ተነግሯል። ቅዱስ ያሬድ ከብልሃት ከአዲስ ከሊቃውን ተሰባስቦ ድጓ ብሎ አስቀምጦታል፣ አዘጋጅቶታል። ቅዱስ አባታችን ቅድም ታሪካቸው ላይ እንደተመረከው ድጓ በጎንጩ ስለነበሩ ጥቅስ አይቸገራቸውም ከድጓው እየዘገኑ ሲዘኑ ይውላሉ እምናርፈው በስምንተኛዋ ስምንተኛዋ ሰዓት ላይ ብቻ ነው ለምሳ በዘጠኝ ሰዓት እንደገና አሁን ጀምረን እስከ አስራ አንድ ሰዓት ድረስ አሁንም ተፈራራቂ ሳይሆናቸው ሲያወርዱት ያመሻሉ እኔ በዚህ ጊዜ እንግዲህ ሁልቀን ወደ ሁሉ ጊዜ ሆነና እሚ አባ ጥሩ ነው ስራቸው ጌታ እንኳን ነው ሲያስተምር አንተ ልክው እያለ ሲያስተምር ምን ነው እረፍ ትንሽ እረፍ እልቅ እጥመሴል የሚለው ዘመን የለውም ብሏቸው እናቱና ደቀ መዛሙርቱ ሊጠይቁት ሄደዋል። መኑ ቴንቤ ወለመንዱ ብቱ አኀውየ አለ ጌታ እሱ እኮ

በቃሌ ብልና ገደልና ሊጨርስ እና እንደዚህ እያሉ ምሁርነታቸውን ለወንጌል ጉጉት የነበራቸው ታላቅ አባት መሆናቸውን የዓይን ምስክር ሆዬ አውቃለሁ። የመንግስት ለውጥ ሲሆን ለዚህ ወንጀል ትምህርት አመቺ መንገድ ሲያጡ፣ ቅዱስ አባታችን አመቺ መንገድ ሲያጡ፣ የዚህ ዓለም ታሪክ ውስብስብ ነው። ተነቦ የማያርብ ስንት ሰው አለው። ግራ ሲገባቸው ሁሉን ነገር ለእግዚአብሔር ሰጠው።

በአንክሮ በተዘክሮ እያሰቡ የህዜና ጸሎት ከአራት ሰዓት ሳያቋርጡ በመኖራቸው እግዚአብሔር ልመናቸውን ተቀብሎ በጠቅላይ ሚኒስቴር አብይ አይበት እሳቸው ምክንያት የነገሩ ፍጻሜ እንዲደርስ ወደ ሀገራቸው ለመግባት ምክንያት እንደሆኗቸው እግዚአብሔር አድርጎ ይዘናቸው መጠናል። እግዚአብሔር ፈቅዶ ምክንያቱም ይህ ምር ክብር አዘጋጅቶላቸዋልና ጸሎታቸው ተሰብቷልና አሁን ተገለጠ። ወንጌሉ እንደተጻፈው ያልተገለጠ ተሸፍኖ የሚቀር የለም ተብሏልና ወንጌሉ ተገለጠ። ክብራቸው ዘላቸው በዓለም ዙሪያ ታወቀ። ወደ ተወለዱበት ስፍራ መጠ ይዞታቸው መጠን የእኛ የሁላችን ያውቀዋል። ስነታችን ተፈጽመዋል። አንዳንዶችን ለባለጋራ አድርገው አይደለም። እኔ ኢየሩሳሌም በማገልግልበት ጊዜ እርዳታ ለመጠየቅ አሜሪካ ስገባ ወዲያውኑ በገባሁ ሰዓት ጠይቄ አለሁ። ፈቃዳቸው ሆኖ ድንገት እንዳልደርስባቸው ብዬ አባታቸው ፈቃዶ ከሆነ ነገር እንጂ ምንም

አላስገባም አሉ። እንዴ ጠይቃቸው ቅዱስ አባታችን እንዴት ትከለክለኛል? ይሄ እንዴት ነው? እኮ አንተ ብቻ ነው እንዲ አልኩኝ። በድፍረት እናገራለሁ ሌላ ነገር ስላልተቀላቀለበት። እሺ ብሎ ደወለ ይበ ካህናቱ ጌታቸው ነው፣ ለምን ትከለክላቸዋለህ? እንዲያውም ምላይቱን ሱባኤ በፍሰታ ነው የሄድኩት፣ አስራ ስድስት ቀን በሲኖዶስ በሚሰበሰቡበት ጉባኤ ተፈቅዶልኝ እዚያ እርዳታ እያሰባሰብኩ ሳስተምር ያለው በቅዱስ አባታችን ፈቃድ የተለያየ ይታች ይተቻሉ ሰዎች በማያውቁት ውስጣችን አንድ ነው ውስጣችን አንድ ነው ጊዜው ግጭት አይጠንም ተጋይዘን ነበር ዞሮ ዞሮ እኔ ክብር ምስጋና ለእግዚአብሔር ይሁን፣ ሳልሞት የአቡነ መርቆሬዎስን እቸው በመመለስ አሳየ ብዬው ነበረ። አየው አሳየ። ለዚህ ክብር አበቃቸው። ደክመው ነበርና የድካማቸውን ዋጋ እዚሁ ባረሞኑ አይተናል። በክብር እንደተቀበላቸው እናረጋግጣለን። ፈጣሪያችን ክርስቲያኖች ጸዋል አባቶች ክቡራን የመንግስት ባለስልጣኖች እኚህን አባት ለመሸኘት መንገላጣት ክብር ለማግኘት ነው። አይዟቸው ተንገላታቸዋል፣ ከሆነ ጀምሮ የሚግሎት ፈጽማቸዋል። ምንም የቀረ ነገር የለም። አለእግዚአብሔር እንደ ውሃ ወርዷል፣ እንታም ፈስሷል። ፍፁም ነው። እሳቸው ግን ጥሩ የአገልግሎታቸውን የመከራቸውን ውጤት ክብር አሜን። እግዚአብሔር ሁላችንንም ሁላችንንም ለእንዲህ ያለ ክብር ያብቃን። ክቡር ጠቅላይ ሚኒስቴር እንግዲህ ለዚህ ምክንያት አድርጎ እግዚአብሔር ያደላቸው ስለሆነ እንኳን ደስ አልወት ነው የምንለው። ሁለተኛ መጨረሻ በጣም ከንድ ይወዷቸው ልጃቸው ስለነበሩ ስለሆኑ አባታችን ስለሚወዷቸው የሚወዱት አባት በሞት ስለተለየወት እግዚአብሔር ያጽናው፣ ከእኛ ጋር ያጽናል። እኛ ከእኛም ጋራ አንድ ናቸው ናቸው በልጅነት ባባታችን አባትነት በልጅነት ምንም የተለየ ነገር የለንም። እርሳቸውም እኛም እግዚአብሔር ያጽናል። እግዚአብሔር ይስጥልኝ። ሀሳብ የምገልጽ ስለተፈቀደልኝ ጊዜያ ያቆይልኝ።